አይደለም፣ ፍቅር መያዝ ምንድን ነው? ችግሩ ላንተ የደበረህ እኔ ስላፈቀርኩ። ላንተ የደበረክ ምንድን ነው? ደብሮ ነው እኔ ስላፈቀርኩ። አናግረኛ ቀና ብለክ እሺ ነው ስና

ሰላም ሰላም እንዴት ናችሁ? ውድ ቤተሰቦች ደህና ናችሁ ወይ? እኛ እግዚአብሔር ይመስገን ደህና ነን። ያው እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ። በእያላችሁ በሰላማችሁ ብዙስት ይበልኝ። ያው ጠፍቻለሁ ከሁለት ቀን ሶስት ቀን፣ ያው እንጃ ሶስት ቀን ወይ ሆኖኛል፣ አለመጣሁ እና ዛሬ መጥቻለሁ እና እያያችሁ ነበር፣ እንዴት ቪዲዮ ምናምን እየሰራ ነበር። ግን ጠፍቻለሁ ነው ዛሬ መጥቻለሁ። ቤተሰቦች ያው የጠፋሁበት ምክንያትም አለኝ ያው ትክክላስ ምናምን ስለሆነ በምደጥፈው ደግሞ ነግራችኋለሁ። ዛሬ ያው ከወዲ ያለ ነገር አጋጥሞኝ ነው የመጣሁት። ይከብዳል፣ እውነት መናገር እንዴት ብዬ እንደምነግራችሁ በጣም ነው የሚከብደው። ከዚህ በፊትም እንደዛ አይነት ነገር አጋጥሞኝም አይቼውም እኔ ላይም ምናምን አጋጥሞኝ አያውቅም። አይ ነው እናንተም እንደ ተማክሩኝ ነው የመጣሁት ያው እኔም ሴት ነኝ። ከናንተ ምክር ፈልጋለሁ ከናንተ ምክር ፈልጌ ነው የወጣሁት። ፈይዘው ያ ለናንተም ይከብዳል። ሴት ነኝ፣ ሴቶች ደግሞ ትረዱኛላችሁ ብዬ አስባለሁ። አይኑን ሴቶች ላይ ይሄ ነገር ይፈጠራል፣ ወንዶች ላይም ይፈጠራል። እና መንገራችሁ ማለት ስለ ከበደኝ ነው፣ ልትመክሩኝ ስላሰብኩኝ ነው። ወይ ብቻዬን እንትን ማድረግ እችል ነበር፣ ግን ከናንተ ያው እናንተም ቤተሰቡ ናችሁ ለእኔ እንድታግዝኝ ብዬ ነው ካሜራ ምናምን ይዤ የመጣሁት። እና ከዚህ በፊት ያው አንድ ልጅ የማውቀው ነበረ፣ ማት አድግራትን አውቀዋለሁ ልጁ እና አሁን ለእኔ ሳይነግረኝ ነው ወደዚህ የመጣው፣ አዲስ አበባ መጥቷል። እና ያው ከዛ በፊትም ወደዋለሁ፣ ልጁ ግን የበለጠ ማር ሳገኘው ሁሉ ነገር ተደባለቀብኝ። ለዛ ለዛ ምን የጠፋሁት እና በአጭሩ በቃ ፍቅር ይዘኝ ነው እና ፍቅር ሲዝቅ እንደዚህ እንደሚያደርግ አላቅም ነበር። የምር በቃ ከሁሉ ነገር ለዛ ለዛም እየጠፋው ትምህርት አልማርም፣ ቤትም በቃ የሚደብር ጊዜ እያሳለፍኩ ነው እና እኔ በቃ ይከፍራል እና በቃ ከዚህ ቀደም ተሰምቶኝ ስለማያውቅ ይሄ ሲሚክም ተሰምቶኝ ስለማላውቅ ነው በቃ ግራ ያገባኝ እና ለእናንተም እንደ ሀሳብ ማለት ጊዜው አይደለም። ትምህርት አለ እየተማርኩ ነው። ቤተሰቡም ሊፈቅድም አይችልም። ያው ግን እኔም አልቻልኩ። እንዴት ብዬ ፍቅር ሲይዛቸው ያው ይገባቸዋል ብዬ አስባለሁ። እና ዛሬ እስኪ ለአብሪ እኮ ላማክረው የጀው እሱም ጓደኛዬ ነው። ምን ይለኛል ብዬ እስኪ ላማክረው ብዬ ጠርቸዋለሁ። ግን እሱም ይቆጠኛ ላይ ነው። በጣም እንደዚህ አይነት ከእኔ አይጠብቅም። ለምን እንደዚህ አይነት ነገሮች ያደረግሽ ምናምን ብሎ ሊቆጠኝ ይችላል፣ ወይ ላይቆጠኝም ይችላል። እና እሱ ምን እንደሚለኝ

ይጠፋ ሲጀምር ምን አባ ሆነ? ቤተሰብ የምር አፍልታለች። በጣም ጠፋች ነው ያማረባት። ስትመጣ ነው መሰለኝ የጠፋችው። ትቆርኩም በምን እንደማረብኝ አላወቅኩ። በቃ ነገርሽ ከሀገራችን ሙድሽ ጥሩ አይደል? አዎ።

ልረዳሽ ሞክር ያለው ኤኒዌይ፣ እዛ ብዬሽ እኮ ነው የጠራብበት ነበር ያለጂን የሆነ ነገር ለማከርክ ነበር። አዎ የውበቴ ነገር በጣም ተሳሰበኝ ነው። ለካፊ በዝተዋል እና ቦዲጋርዱ ነኝ ነው እያልሽኝ አለሽ። ገብቶኛል። መጀመሪያም ገብቶኛል። መቆጣት ምናምን የለበትም እንዳትቆጣኝ ይምረና ለምን ደሳ ምናምን ብላ እንት እንዳትለኝ ነው ችግር የለውም ሀብታም ሆንሽ ነው። እና የሀብቷን መጠን ማስተዳደር አልቻለችም ነው። ምንም ነገር ምንም ነገር የምትለኝ ማለት ነው። ስልታው በቃ እንደውም ማላን ነገር ሰላም በላቸው። በቃ ችግር እንኳን፣ ሰላም፣ ሰላም፣ ሰላም። ኩሉ ተማም ትግርኛ ነው። ሰላም ነው። ሰላም ገገቤተሰብና ሀሚሎ ኩሉ ዳህና ጤናችሁ ሰላም፣ ፎቶ ብቻ እንወዳችኋለን። ቤተሰብ እንዴት ናችሁልን? በያላችሁበት ሰላም እንደሆናችሁ እርግጠኛ ነኝ። ሲጀምር አሁን እናንተ አሁን ሰላም አለ መሆን አይቻልም። ይሄ በሕግ ምንድነው? የነገረቻቸው እስኪ ሚስተር ነገር ነው ነገርኳችሁ። እንደነሱ እኩል ካንተ ጋር ልንገራቸው ብዬ አንነገርኳችሁ ይውላችሁ አጣድፋን የጠራችኝ አሁን እዚህ ከነ እሺ፣ ለነሱ ሚያንሳት ነገራቸው ሆዳቸውን እየቆረጣቸው ነው። አረን ነገራቸው አለ ብዬ ነው ከዚህ በኋላ አልቆይም ከዚህ እና ይቺ ቆንጆ ልጅ በጣም የምታማክረ ነገር አለ። በጣም ፈለኩ። አይ ድብርት ለምን የምር ሰም በጣም ነው በጣም እየጠፋች ነው ኢቭን አሁን እንኳን ነው ድረስ ነው እኔ ለእሷ ያለኝ አክብሮት ቤትስ ድረስ ጠርታኛለች። ለምን እንደጠራሽ ግን ትነግርኛለሽ። ችግር የለውም እዚህ ድረስ መጥቼ ጥሩ ነገር ባትነግርኝ ቅድ ታክሲ ናት እኮ የመጣሁት። ምንድን ነው የምታካብደው? እና እኔ ግን በታክሲ ታክሲ አይደለም የመጣሁት እግሬ ነው። እስኪ መስዋዕትነት ልክፈልላት

ምን አለ እየመጣ ነው ምንድን ነው ችግሩ አሁን አትጨናነቂ ሁ እኔ አማካሪሽ ነኝ በእውነቱ ለዛ ለዛም ብዬ እኮ ለጠረ ሱፍ ለሱፍ ለብሼ ይወጣ ነበር። በቃ አማካሪ ሱፍ ይለብሳል ምናምን ካራባት፣ ሽምግልና ነው እንደሚሄደው ሱፍ የሚለው ሰው ሱፍ። ይኸውልሽ አሁን እዚህ አማካሪዎች ቢሮ አትመጪም? እሺ፣ አሁን እኔ እዚህ ልበዝ ማስለፋት እኔ እሺ ነው። ግን ልጅቷ ምንም የምትዝናና ነገር አለች? በዚህ እንደዚህ ፊቷን አስደብረው፣ ከዛ ደግሞ የምታስጠላ አይባልም። እሺ፣ እንደዚህ ቆንጆ ባትሆን ኖሮ አሁን አስቡት፣ እንዴት እኔ ከብዶኝ እሄድ ነበረ ሲጀመር

እሺ ምግብ አልበላ ብሎሻል? አንድ እሺ፣ ሌላ ሌላ ሌላ የሚሰማሽ ነገር፣ ትምህርት አስጠላሽ? ትምህርት ካስጠላሽ ምግብን ቢካለሽ፣ ሌላስ ምን ምን ይሰማል? ልብ፣ እሺ፣ ሌላ እንደዚያ አይነት ነገር ተሰምቶ አያውቅም። አንቺን ሳይኔ ይሰማኛል ምን ምን ላይ ንገሩኝ፣ የምር ያለችኝ ነገር ኮሜንት ላይ ንገሩኝ። እናትና ልጅ ለየብቻ ሐሳባቸው ይባላል በትግርኛ ምሳሌ ነው። እሺ አይ የምር እኮ አንተም ቢላ ሶስተኛ አራት ሌላ አንድ ነገር በቃ ምግብ አልበላ ካለሽ፣ ወይ አሞሽ ነው ወይ የሆነ ነገር አለ አንቺ

ነገር ይሄ ነገር ይሄ ነገር ደጋፈበሽ እንዳትወድቂ ብዬ ነው እኮ። ይሄ ደግሞ በቃ ይሁን። አድግራት ማቀሉ ዝነበረና እዛም ትምህርት ላይ ምናምን እያለን የምታወቅ አድግራት ትምህርት ቤት እዛም ወዶ ነበር ማለት ነው። በቃ ማለት የትምህርት ይሄ ልጅ አለ እያለን፣ በቃ አይመችሻል። ሸበላ ነው በጣም ስማ፣ ሸበላ ነው። እሺ፣ ከዛስ? ያስቃል። እኔ ልቤ አንተ ትስቃለህ። እሺ። እና በቃ ሳምንቱ ደሞ ሳን ሳይ ነገረኝ። አዲስ አበባ ነበር በቃ ቁም ነገር እና በቃ ባጩ ፍቅር ይ ነው ማን? እንዴት ላድርግ እንድትተመክረኝ እንጠይቃለሁ። አሃ እንትን ነው የምር ነው የምር ነው እንዳትኝ እና በቃ ፍቅር ይዘኝ ነው እንድታመክረኝ ነው። አንዴ የምርሽን ነው የምሬ ነው። ምን ነው የምርሽ ነው የምርሽ ነው ነው መቀልደው እኔ በቃ አንተ ነው ነው ቁጭ ባይና እንዴት ነው? ለፍቅር እንዴት ይሆናል? ምን ችግር አለ? ማፍቀር ማፍቀር ማፍቀር ፍቅር

እኔ ደግሞ የተሻለ አንተ ትሸላለህ ብዬሽ ነው የጠራው። ማፍቀር ስንት ነገር አሁን አፈቀርኩ ምናምን ማለት ምን ማለት ነው? ገደል ገባ ነገር ካሜራ በቃ ጎርመሽ ከዚህ በላይ እንዲያድኩኝ በቃ እግዚአብሔር እኔ ማለት ነው። ስንት እንት ነው ምን? በኋላ እንገናኝ ስላለኝ ልንገረው ወይ እሱም በመጣበት ይመለስ ለምን?

እኔ እኮ እንድታማክረኝ ነው የጠራሁት እንጂ እንዲህ እንዲህ ትለኝ እኮ አልፈለግም። ምንድን ነው ስለ ፍቅር አንቺ ምን ነገር ያደረግኸው? አሁን ላይ እንደዚህ ነው የምትለኝ ማለት ነው? መምታት ምናምን ነው

ዝም ብሎ ሽሻ ሽሻ አይደለም። በቃ የነበረው ያውሉ ቀረቤታ ከኛ በቃ እንደሚሰማው ዝም ብለሽ ነገር ነው ነው ነው ነው። እኮ ያው ሁሉ ነገር ዋሽተሽኝሽ ለምንድነው ዋሽ ያ አይደለም የሚሰማኝ ነገር የነገርኩ አይደለም ፍቅር መያዝ ያዝም ምንድነው ችግሩ ላንተ የደበረ እኔ ስላፈቀርኩ ላንተ የደበረከ ምክንያት ምንድነው ደብሮ ነው እኔ ስላፈቀርኩ አናግረኛ ቀና ብለክ? እኔ ማፍቀር የደብሮ ነው ወይስ ምንድነው ስለሽ አሁን እኔ አይ በቃ አሁን ጥሩ ነገር ታናገረኝና በቃ የምትሄድ ከሆነ? በቃ ወይ ደግሞ የምትለው ነገር ካለ ተናግረኝ። ምን ነግረኝ፣ አብሬ እኮ ያን ሁሉ እኮ የማወሸት አይጠበቅብሽም። ዋሽቼ ካደለሁ ምን ውሸት ምናምን አይደለም። ሳምንቱ ስለተገናኘን ከልጁ ጋር ለምን አልነገርሽኝም? አንድ ነገር ነው ግን ለምን አፈቀርሽ ብለህ ግን እንደዚህ ትለኝ

ስሜት መጋፋት አልፈልግም። እሺ መጋፋት ምናምን ያንቺን ስሜት አቅልዬ አይቼው አይደለም። እሺ እንደዚህ ያልኩሽ እስካሁን ስታስቢያቸው የነበሩ ነገሮች፣ ስለ ትምህርት ምናምን የምታወሪው ነገሮች አእምሮዬ ውስጥ ስለመጣ ነው፣ እንደዛ ያልኩሽ። እሺ እና ያንቺን ስሜት እንደ ተራ ነገር ምናምን አይቼው አይደለም። እሺ የምራፍ ቅረሽ ከሆነ የሆነኛ አይደለም። አዳምጪኝ ነይ። የሆነኛን ልጅ የሆነኛን ምናምን ብለሽ ከሆነ ደስ ይለኛል። እኔ ችግር የለውም ሀፋፍ ቢደበረኝም ባይደብረኝም ነው። ገብቶሻል አይደል? ችግር የለውም የኔ ብርት የሆነ የሌላ ሰውም ችግር የለውም። ሺ አንቺ ውስጥ ያመነው ነገር አምኗል። ችግር የለውም ትምህርትሽ ነው ምናምን ነገር እንደምንም ሆነ ለማስቀጠል ሞክሪ። ራሴ ሁሉን ነገር ተዋለው ምናምን አምትየው ነገር ታዩ ሺ ጎኑን ለጎኑ ማስኬድ፣ አዳምጪኝ፣ እሺ ጎኑን ለጎኑ ማስኬድ የምትችይ ከሆነ በቃ የምር አፍቅርሽ ከሆነ ምናምን ችግር የለውም። እሺ የአንቺ ስሜት መጋባት አልፈልግም። አይኖ ሊደብረኝ ይችላል ምናምን፣ ግን በቃ ምንም ማድረግ አይቻልም። እሺ የአንቺ ስሜት ያንቺ ነው። እሺ እኔ በቃ አንቺ ራሽን ጠብቂ ምናምን ምናምን

አንድ ነገር ልንገርና፣ የፀሐይ ነው። እግዚአብሔር እባክህ ነገር አለ። ችግር የለውም። የፀሐይ ነው እና ዘይ ደሞ ፀሐይ ነው ባክነ ነገር አለ። ነገር ራስ ነው። ፍራንክ ነው። እሺ፣ እኔ ትምህርት ቤት የምቀጥል ልጅ ነኝ። አውቄ ነው በምን ፍራንክ ምናምን ላደርገው ብዬ ነው እንጂ ሌላ አይደለም።